በዛሬው እለት ማለትም በዕለት ሮብ ቀን ሰኔ አራት ሁለት ሺ አስራ ሰባት ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል በርካታ ጀብዶችን ሲጎናጸፍ እንደዋለ መረጃዎች ተሰምተዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አገው መደረ ሶስተኛ ክፍለ ጦር አጀብ ያስባሉ ልዩ ጀብዶችን እንደተጎናጸፈ መረጃዎች ተሰምተዋል። ስቦ ማስገዳት ተጠናክሮ ስለመቀጠሉ መረጃዎች ተሰምተዋል። የምስራቅ ቀን 302ኛ ኮር ውስጥ የሚገኙ በርካታ አመራሮች ከርድተው ውለዋል። በጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር በገደብዬ ከተማ ድልን ስለመቀናጀቱ መረጃዎችም ደርሰውኛል። የደጃዝማች ተላጓሉ ልጆችም ጀብድ ፈጽመዋል። ሁለት የዞንና የወረዳ ከፍተኛ አመራሮችን ድባቅ መተዋል። ሰላም እና ጤና ይስጥልኝ። የተከበራችሁና የተወደዳችው የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ እነዚህን እና ሌሎች መሰል አሁናዊ ሰበር ወቅታዊ ዕለታዊ መረጃዎችን በቆይታችንም ታደምጣላችሁ። ይህን ቻናል አሁን ነው ሰብስክራይብ አድርጎ ሰበር ወቅታዊ ዕለታዊ መረጃዎችን በየሰዓቱና በየዕለቱ ያደምጣለው። የደጃዝማች ላጓሉ ልጆች ጀብድ ሰርተው ውለዋል። ሁለት የዞንና የወረዳ ከፍተኛ አመራሮችን አሰናበተዋል። ሁለቱ የወረዳና የዞን ከፍተኛ አመራሮችም በላንድ ክሮዘር መኪና ታጀበው በመጓዝ ላይ እያሉ በደፈጣ ኦፐሬሽን ድባቅ ተመትተዋል። ከአመራሮች ጋር በእጅ ባር የነበሩ ከ9 በላይ ጥላት እልም ልም አብረው ሲደመሰሱ ከአስራ አንድ በላይ ቁስለኛ ማናቸው ተረጋግጧል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የሃዲስ አለማየሁ ሰባተኛ ክፍለ ጦር ስር የሚገኘው ተድላ ጓሎ በርግድ ማዕበል ልዩ ተሯራሪ ገዳል ማክተማ ላይ በነበረው የብልጽግና ሰራዊት ላይ መብረቃዊ ጥቃት በመፈጸም ያን ለእያንዳንዳቸው ጉዳት መዳለበት ተመልሰዋል። በዚህ ልዩ ኦፕሬሽን አንድ ቲም የጠላተል የተደመሰሰ ሲሆን ብሬን ተኳሽን ጨምሮ ከአስራ አንድ በላይ ጠላትም ቆስለዋል። በሌላ በኩልም የወራሪው የአብይ አህመድ አሽከር የሆነው ሲያገለግሉ የነበረው የመከላከያ ብለት የአማራ ፋኖ ነው ብሔራዊ ኃይል በጎጃም ቀጠና የአዲስ አለማየሁ ሰባተኛ ክፍለ ጦር አብርጃት ብርጌድንም የሚቀላቅሉትም እጥፍ ጨምረዋል። ከአውደ ውጊያ መረጃዎቻችን ሳንወጣ የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር በገደብየ ከተማ ድል ተቀናጅተዋል። ዛሬ ማለትም ሰኔ አራት ቀን ከጠዋቱ ሶስት ሰዓት ላይ ወደ ገደብየ ከተማ ዘለቀው የገቡት የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ በቅርቡ የተቋቋመው አምስተኛ ኮር በጎንደር የበጋሸው ክፍለ ጦር ስር የምትገኘው በአርበኛ ንጉስ ፈርድ የምትመራው ኢታዮ ብርጌድ በከተማ ውስጥ ይንቀሳቀስ የነበረ የነበረውን የአገዛዙን ቅልብ ኃይል የቀይ ጥይት ቁርስ በመጋበዝም ታሪክ ፈጸመዋል። ሰራዊቱ ትላንት ክንፍናዝ በግላል ወርዳ ለቆደ ወገራ ወርዳ ከመምጣቱ የረፍት እና የምልሶ ማደራጀት ጊዜ ሳያገኝ የአማራ ህዝብ ቁርጥ ልጅ የሆኑት የታየው ብርጌድ አባላትም ገደብየ ከተማ ውስጥ አኩሪ ጀብድ ሲሰሩ በአውደ ውጊያውም ስድስት የአገዛዙ ሰራዊቱም ወደ አሁን ሲሸኙ በርካቶችም ቆስለዋል። ጀግኖቻችን ከአገዛዙ ድንጉጥ ኃይል እንደተለመደው ዛሬም ሁለት ጥቁር ክላችን ክላችንከው በበርካታ መሰረና በበርካት ተተኳሽም ተማርከዋል። የአማራ ፋኖ ነው ብሔራዊ ኃይል በጎንደር ቀጠና በቅርቡ የተቋቋመው ዳግማዊ ቴዎድሮስ አምስተኛ ኮር ሥር የሚገኘው በጎንደር የበጋሾ ክፍለ ጦር ጀግኖች መጠነ ሰፊ ሰሞነኛ ውጊያዎችን ከፍተኛ ሰብአዊ ቁሳዊ ኪሳራን እያደረሰበት ምትን እየፈጠረም ይገኛል። አገዛዞ በዚህም ተደናግጧል።

በአሳለፍነው ሳምንት ብዙ የመከላከያ ሰራዊት አባላት አመራር ማስገዳታቸው ይታወቃል። ከርቶ መጣም በኋላ በፍላጎት ከናንተ ጋር ሆኖ እንዲታገሉ፣ ወደ ቤተሰብ መሄድ ቢፈልግ ደግሞ ወደ ቤተሰብ ተከባክበን በደግነት እናደርሳለን የሚሉት ፋኖቹ ዛሬም ጠርቀምቀም ያለውን ሀብታቸውን እየለገሱም እየሸኙ ይገኛሉ። የጊዮን ብርጌድ ሰከላ ውለው የአማራ ፋኖ ነው። ብሔራዊ ጎጃም ቀጠና የጎጃም አገው ምድር ሶስተኛ ክፍለ ጦር የጊዮን ብርጌድ የመብረቅ ሻለቃ ጦር አዛዥ ተምዘግዛጊው ሚሳኤል ሻለቃ አበጀ አየንና ክልሎች የመብረቅ ሻለቃ አባላት ጋር ከምሽት 3 ሰዓት ሰከላ ከተማ በመግባት ጊሽ አባይ ማለ ከተማን እየተንጎማለሉ እያለም የተባለው በትልም ደግሞ 73ኛ ክፍለ ጦር ሬጅመንት አራት ሻምበል ሁለት ጋንታ ሶስት ኃላፊን ጋንታ መሪ በዚህ ልዩ ኦፕሬሽን ለመከላከያ መረጃ ያቀበላሉ የተብለው የተጠረጠሩ ሁለት ግለሰቦችን በቁጥጥር ስር በመዋል ምር ከከተማ አንገታቸው ተይዞ እንዲወጡ ተደርገዋል። ድል ለተገፈው ለአማራ ሕዝብ ይሁንና ዛሬም ድረስ በቻልነው መጠን ውጊያችንን አጠናክረን እንቀጥላለን ብለዋል። ፋኖ የቻለ ድማ ሲጎኑ ብርጌድ የህዝብ ግንኙነት ኃላፊ ወደ ተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት የመደመጥ አለባቸው ብያሰብኳቸው ሰበር፣ አሁናዊ፣ አስቸኳይ ትኩረት የሚሽ መረጃዎች እነዚህ መስሉ ነበር። ለሁላችሁም ደግሞ መልካም አመሻሽ፣ መልካም ቀን ሰመኘሁም።